የሲዮን ሰቱን ስቃዩን እያየች! ለፍጥረታት ሁሉ ድንግሎይ ታዝናለች። በዓይን ምረቱ እንዲያይን ክርስቶስ ለምኝልን ማርያም ፍጥረትን የሰው ህይወት በሞት እንዲፈርስ የተፈረደበት ሰው የእግዚአብሔርን ፍቅር ስላፈረሰ ነው ይላል። አንድ ጊዜ በሉ፣ የሰው ህይወት በሉ፣ በሞት የፈረሰው ሰው ምን ስላፈረሰ ነው? የእግዚአብሔርን ፍቅር ስላፈረሰ ነው። ከእግዚአብሔር ፍቅር ይልቅ በለሲቱ ትሻለኛለች ብሎ ወደደ። አንዳንዱ ሰው መቼም ጀማሪ ሰባኪ፣ ስብከት የሚለማመድ በአዳምና ሔዋን ነው። አዳምና ሔዋን ነው የሚወቀስ እኛ እኮ በየቀኑ ስንት በለስ እንበላ እንውላለን። በየቀኑ እረ፣ እነሱስ አንድ ቅጠል ነው የቆነጠሱት። እኛማ እኛ ማሽ እኮ ነው የምንበላው። ዝሙቱ አንድ በለስ ነው። ስርቆቱ አንድ በለስ ነው። ዘረኝነቱ አንድ በለስ ነው። ኮዳምነቱ አንድ በለስ ነው። ጥንቆላው አንድ በለስ ነው። ስንቱ አድማው አንድ በለስ ነው። እኛ ስንት በለስ በልተናል። ተመልከቱ። እግዚአብሔር ያሳያችሁ። ያንን ፍቅር ሲያፈርሱት አንድ ሰው ሱስም ይሁን ዝሙትም ይሁን ምንም ይሁን ማቆም አቅቶኛል ሲል ምን ማለቱ ነው? ከዚህ ኃጢአት መውጣት አልችልም ሲል ከእግዚአብሔር ይልቅ ኃጢአቴን ወደዋለሁ ማለቱ ነው። ስለዚህ እግዚአብሔርን መውደድን የምታወቀው እንደ እንደ ደምህ፣ እንደ ነፍስህ፣ እንደ እስትንፋስህ የምትወደውን ነገር ስለ እግዚአብሔር ብለህ በመተው ነው። አዳምና ሔዋን የእግዚአብሔርን ፍቅር አፍርሰው በለስን ሲበሉ እግዚአብሔርም አካላችሁ ይፍረስ ብሎ ሞት ፈረደባቸው ይላል። አሁን ዛሬ ሰው ለምን ይሞታል? ስትሉ የእግዚአብሔርን ፍቅር ስላፈረስን ነው። አልፈረሰም ይመስላችኋል? እየፈረሰ ነው። ባለትዳሩም እያፈረሰ ነው። መነኩሴውም እያፈረሰ ነው። ካህናቱም እያፈረሰ ነው። አልፎ አልፎ ማለት ነው። ሁሉም አላፈረሰም። ሰምታችኋል አይደለም? አልፎ አልፎ ነው። እናንተም እያፈረሳችሁ ነው። ያላፈረስነው ነገር የለም። ፍቅረ እግዚአብሔር ሲፈርስ አገር ይፈርሳል፣ አካል ይፈርሳል። ዛሬ ቀባሪ እንኳን እያጣን ያለ ነው። ፍቅራችን ስላፈረስ ነው ነው። በተለይ እግዚአብሔር ፍቅር ፈረሰ፣ ማስቀደስ ቀረ፣ ኪዳን ማድረስ ቀረ፣ አስራት በኩራት ማውጣት ቀረ፣ ጸሎት ቀረ። የምንወደውን ሰው ጓጉተን ደውለን የምንወደው ሰው ስልክ ስለቀጠረን ጓጉተን እናናግራለን። እግዚአብሔር ሊያናግረን በጸሎት ጊዜ ቀጥሮን እናቋርጣለን። ይህን የፍቅር ቃል ኪዳን ስናፈርስ እውነቴን ደግሜ ደግሜ እናገራለሁ፣ ሀገር የእግዚአብሔርን ፍቅር ካላፈረሰች አትፈርስም። በሉት ይውላችሁ ሀገር በሉ። የእግዚአብሔርን ፍቅር ካላፈረሰች ምን አትልም? አትፈርስም። ሲያፈርሱ እንዲፈርሱ ፈረደባቸው። በኋላ አለቀሱ፣ ንስሓ ገቡ። በደንብ ልብ ብላችሁ ስሙ። ንስሓ ሲገቡ አዳምና ሔዋን ለእኛ የዋሉትን ውለታ አውቆላቸው የሚያውቅ የለም። ሁልጊዜ አዳም ምን አደረግን፣ ሔዋን ምን አደረግን፣ እሺ ሰው ሁሉ የሚለው ማለት ነው። አለቀሱ። ሲያለቅቱ የአዳም እንባ እመቤታችንን አበቀለ፣ እግዚአብሔርም ቃል ኪዳን ሰጠው። ያድ ውቱ ይሁ ዘራ ለዘራኢ ይላል ቅዱስ ያሬድ። እሱ እኮ ለሚዘራ ዘርን ይሰጣል አለ። እንባን ለዘራ ዋጋ ይሰጣል ማለት እኮ ነው። እንባህን እህል አድርገህ ስትዘራው እግዚአብሔር የእንባህን ዋጋ ሰው ያበቅልልሃል። ስለዚህ እግዚአብሔር ደግሞ ተመልከቱ፣ ጸሎትን ዘርተህ እሴትን ይሰጥሃል። እና ዘሩትም ዘሩንም የሚሰጥ እሱ ነው። ለሚያለቅስ ሰው እንባን ይሰጠዋል። ውቱ ይሁ ዘራ ለዘራኢ እንባን ይሰጠዋል። እንባን ለዘራ ደግሞ እሴተ ጸሎቱን ይሰጠዋል ማለት ነው። ዝራ ታበቅላለ። አዳም እንባውን ዘራ፣ እንባውን አፈሰሰ፣ እመቤታችን አበቀለ። ከእመቤታችን የህይወት ፍሬ ወጣልን። ይህ ቀጠሮ ተሰጠ። አባቶቻችን በዚህ ተስፋ ጸንተው ኖሩ። አስደናቂ ነገር የምታስታውሉት፣ እግዚአብሔር አሁን ቅድም የጠየኳችሁ ጥያቄ አለ። ፈርዶበት ከቀረ መሐሪነቱ እንዴት ሊሆን፣ ደግሞ እንደገና አቋርጦ ከማረው ፍርዱ እንዴት ሊሆን ብለን ነበረ። ስለዚህ ምን አደረገ? ፍርዱ ዘላለማዊ ነው። ዘላለማዊ ፍርዱ ደግሞ ትሞት አለ ብሎ ፈርዶበት ያ ፍርድ ቀጠለ ወይስ ተሻረ ብንል መሻር የለበትም የእግዚአብሔር ፍርድ አይሻርማ። እንግዲህ እንዴት ይደረግ? ጎበዝ እንዴት ይደረግ? የእግዚአብሔር ፍርዱ ካልተሻረ እኛ እንዴት ብለን እንዳን ካላችሁኝ ለዘላለማዊ ፍርድ ዘላለማዊ ካሳ መቅረብ አለበት። እስኪ በሉ ለዘላለማዊ ፍርድ በሉ ለዘላለማዊ ፍርድ ምን መቅረብ አለበት? ዘላለማዊ ካሳ ሲቀር ፍርዱ ሳይሻር ምረቱ ይገኛል ማለት ነው። ስለዚህ ዘላለማዊ ፍርድ ይገባን ነበረ የበደልነው ዘላለማዊ እግዚአብሔርን ስለነበረ። ስለዚህ ማን ዘላለማዊ? መልአክ? መልአክ ዘላለማዊ አይደለም። መነሻ አለው፣ ፍጡር ነው። ሰው ሰውማ ደግሞ የአዳም መርገም በአንድ ላይ አስሮ ይዞታል። ወንጀለኛ ለወንጀለኛ ዋስ አይሆንም። ወንጀለኛው ለወንጀለኛ ዋስ ቢሆን የራሱ ወንጀል አለበት። ስለዚህ ወኮነ ጽድቅነ ከመፀርቀት ትክቱ አሉ ልብሳችን እንደ መርገም ጨርቅ ሆነ። ቅዱስ ዳዊት እንዲህ አለ። አባቶቻችን ስለዚህ ነቢያት እንዳያድኑ ወንጀለኛል ወንጀለኛ ሳይሆንም አልኳችሁ። ደግሞ የተበደለው ፈጣሪ ነው። የፈጣሪን በደል ፍጡር ክሱ ያስቀረው መላእክት እንዳይባሉ አይሆንላቸውም። እሱ ብቻ አይደለም፣ መላእክት መላኩ ነው እንዲኖሩ እንጂ ሰው እንዲሆኑ አይፈቀድላቸው ባህሪያቸው አይፈቅዱም። ምን ይደረግ መላእክትንም ተስፋ አደረግናቸው፣ ነቢያትንም ተስፋ አደረግናቸው፣ አልሆነም። ቅዱስ ዳዊት እንዲህ አለ አንሳይኩ አይንቴ እመንገለ አድባር እማይቴ ይምጻ ረድኤቴ፣ አለ አይኖችን አያችሁ። በዚህ በሳይንሱም እኮ እናንተ በምታውቁት በሳይኮሎጂው ሰው ሲጨንቀው ምን ምን ይላሉ? አባቶቻችን፣ አባቶቻችን አይደሉም የእናንተ አባቶች ሳይንቲስቶቹ ናቸው። እና ወሬ ያወራ የቸኮለ ሰው ምን ያረጋል መሰላችሁ? እጁን እሽት እሽት ያረጋል። ግራ የገባው ሰው ፊቱን እሽት እሽት ያረጋል። እንደገና ደግሞ እንዲያው ጭን ያለ ሰው ወገቡን በሁለት እጁ ግጥም አድርጎ ይዞ ጣራ ጣራ ያያል ይላል ሳይንሱ። እንግዲህ ማለት ነው። ተመልከቱ፣ እጁን ዘርግቶ ቀጥ ያለ ሰው ልበ ሙሉ ነው ብሎ ይናገራል። እንግዲህ እውነት መሆኑን በጥናት አረጋግጡት። ግን ሰው ሲጨንቀው ግን ሰማይ ሰማይ እንዲያይ ተስፋው ሰማያዊ መሆኑን ሰው እኮ ይውላችሁ ቀና ብሎ የተፈጠረበት ምክንያት ቀና ብሎ ወደ ላይ የተፈጠረባት የሰማይ አባት አለኝ ማለቱ ነው። ስለዚህ ቅዱስ ዳዊት አንሳይ ኳይንተ የመንገላ አድባር የጨነቀው ሰው ተው ታሞጥ የራስ ቆጥር ይውላላል እሚባለው ሲጨንቀው፣ ነቢያትን አየኋቸው፣ መላይክትን አየኋቸው። እማይቴ ይምጻ ረድኤቴ ከነቢያትም ከመላይትም ተስፋዬ ድነቴ አልተገኝም። እንግዲያ እንዴት ሆነ ስንለው ረድኤቴ ረድኤቴ ሰማ በእግዚአብሔር ዘገብረ ሰማይ ወምድረ፣ ረዴተ ስጋ ረዴተ ነፍሴ የተገኘውማ ሰማይና ምድርን ከፈጠረው ከአቃላዊ ቃል ከኢየሱስ ክርስቶስ ነው ብሎ ተነገረ። ስለዚህ ተመልከቱ፣ እውነት ለጽኑ በሽታ ጽኑ ደዌ ያስፈልገዋል። ያንን ለመፈወስ ራሱ እግዚአብሔር ካልካሰ በስተቀር ማን ካሳ ይሁን? ሰማይን ክሰን ይቅር እንዳይለ ሰማይም የሱ ነው። ምድርን ክሰን ይቅር እንዳይለ ምድር የሱ ነው። አራዊተ ገዳም እንዳንክሰው የሱ ነው። አዝሪቱን አንክሰው የሱ ነው። አይናችን፣ እግራችን አንሰጠው ይኸም የሱ ነው። ምንን ካስነን ራሱን ክሶ ራሱ ይቅር ሊል ሰው መሆን አስፈለገው። ሰው ሆኖ ሲመጣ በደንብ አስተውሉ። ሰው ሆኖ ለመምጣት ሲመጣ እስኪ ሰው በሉ። ሰው ለመሆን እግዚአብሔር ሰው ለመሆን ከዝንጀሮ ይወለዳል? ይወለዳል? ሰው ለመሆን ከዝንጀሮ ይወለዳል? ከጦጣ ይወለዳል? ከርግ ይወለዳል? ሰው ለመሆን ከማን ይወለድ በሉ። አረ በሉ። ሰው ለመሆን ከማን ይወለድ? ሰው ደሞ ምን ማለት ነው? ሰው ምን ማለት ነው? ፍጹም እስኪ ፍጹም በሉ። አሁን በደንብ የምታስተውሉት አንድ ነገር አለ። እግዚአብሔር ሰውን ለማዳን የመጣበት ምክንያት ዘላለማዊ ካሳን ከእግዚአብሔር በቀር ዘላለማዊ ስለሌለ ራሱን ክሶ ይቅር ለማለት ነው። ዘላለማዊ ፍርዱን በዘላለማዊ መስዋዕትነቱ ክሶ ይቅርታን ለመስጠት መጣ። ሲመጣ ሰው መሆን ፈለገ። ሰው ሲሆን ደግሞ ሰው ያስፈልገዋል። ሰው ደግሞ ማለት የእግዚአብሔር መልክ ነው። የእግዚአብሔር መልክ የነበረው ደግሞ ሰው ደግሞ በድሏል። ስለዚህ ተመልከቱ። ንጉስ ሲመጣ የተነጠፈ አዳራሽ፣ የተጎዘጎዘ አዳራሽ፣ ሽቱ የተረፈረፈ ቤት ያስፈልገዋል። ለምድራዊ ንጉስ ንጹሕ አዳራሽ ካስፈለገው ሰማያዊ ንጉስ በምን አዳራሽ ይግባ? በማን እንግድነት እንቀበለው? ከሳራ ቤት አንቀበለው? የሳራ ቤት የእናቷ የሔዋን መርገም አለባት። ቤት ያልኩኝ ስጋዋን ነው። ከማን ከርብቃ ቤት አንቀበለው? የርብቃ ሰውነት የሔዋን መርገም አለበት። በኤልሳቤት ሰውነት አንቀበለው? መርገም አለባት። ሌሎቹም ቅዱሳት አንስት አለባቸው። በማን ቤት እንቀበለው? እግዚአብሔር እንግዳ ሁኖ ሲመጣ ከማን ቤት እንቀበለው? በደንብ አስተውሉ። ቤት ጠፋ፣ ሰው የለም። ሐወፀ እግዚአብሔር እምሰማይ። ተመልከቱ እግዚአብሔር ከሰማይ ሆኖ ተመለከተ። ተመልከቱ እመቦዛ ያስቶ ለእግዚአብሔር፣ እግዚአብሔርን የሚሻ እንዳለ ብሎ ተመለከተ። ኩሉ አረየ ወህውረ አለወ አልቦዘ ይገብራ ለሰናት ወይ ሃዱ ከመምኝ ነው ከመቃብር ክሱት ጎራይቶም ሁሉም እኩል ሆኖ በደለ ከአዳም እስከ ሙሴ ድረስ ያለው በበደል በመርገም ተያዘ። ሰው የት ይገኝ? እግዚአብሔር እኛን እንዲያድነን ሰው መሆን አለበት። ሰው ለመሆን ሰው ያስፈልገዋል። ሰው ማለት ደግሞ ሰባት ተፈጥሮ አለው። ሰባቱም ንጹሕ የሆነ ሰው ያስፈልገዋል። ያንን ማግኘት ነበረበት። ስለዚህ እግዚአብሔር ፍጡር ሁሉ ሰው ሁሉ ከበደለ፣ ምን አይነት ሰው አግኝቶ ሰው ይሁን? አስተውሉ። በደንብ አስቡ። አንድ ጥያቄ ላምጣላችሁ። ሰው ሁሉ በድሎ ሰው ሁሉ ምን ብሏል፧ ሰው እግዚአብሔር ደግሞ ሰው ለመሆን ምን ያስፈልገዋል? ሰው በሉ። ኧረ ተው በሉ። ሰው በሉ ሰው በሉ። በጣም ግሩ። አሁን አንድ ሀሳብ ልንገራችሁ። ኦሪት ዘፍጥረት ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ እግዚአብሔር እንዲህ ይላል፣ ሶከ ዋ ሜከላ ለይቁልከ አለው አዳም። እሾህና ሜከላ ይብቀልብህ፣ እርግምተ ትኩን ምድር በእንቲ አከ፣ ምድር በአንተ ምክንያት የተረገመች ትሁን አለ አሁን ምድር ባንተ ምክንያት የተረገመች ትሁን ካለ፣ አውሮፓ፣ አሜሪካ፣ አንታርክቲካ፣ አውስትራሊያ ሌላውም ቀጥሉ እንግዲህ እያላችሁ ከዚህ ሁሉ ምድር የትኛው ነው ምረጡ። ከሰባቱ ምድር የትኛው ነው? ስለዚህ እግዚአብሔር ምን አለ? መሬት ባንተ ምክንያት የተረገመች ትሁን፣ እሾህና ሜከላ ትብቀልብህ አለ። አንድ ነገር አንድ ያዙ። ስለዚህ ምድር በሞላ ተረገመ ማለት ነው። መሬት በሞላ ሲረገም ደግሞ ሌላ ጥያቄ ላምጣላችሁ። ኦሪት ዘጸአት ምራፍ 3 ቁጥር 15 ላይ ሙሴ ሙሴ ፍታ ቶታና አሳይኒከ እምገሪከ እስመዘት ከይዳ ምድር ቅድስት ኢቲ። ሙሴ ሙሴ ጫማን ከውር ከእግር አውልቅ፣ የቆም ክባት ምድር የተቀደሰች ናትና። ኦ ችግር መጣ አይደለ? ቅድም ምድር በሞላ ምን ያለች ትሆን ይላል የተረገመች ትሁን ባሉ እንጂ፣ አሁን ደግሞ የቆም ክባት ምድር ምን ያለች ትሆን አለ የተቀደሰች ትሁን። በተረገመ መሬት ውስጥ የተቀደሰ መሬት የት ተገኘ? ሁሉም ተረግሟል ተባለ። ተገኛ በታምር ተገኘ። እሳት የሚነድባት ቁጥቋጦ ያለባት አንዲት ምድር ብቻ ሲና ተራራ። መሬት ሁሉ ተረግሟል ተባለ። አንድ ተራራ ግን የተቀደሰች መሬት ተጋር ያች ምድር ማናት አለና ተፈሲ ኦግዝቴ ምድር ቅድስት እንተፈጻሐች እግዚአብሔር እንዘይ ጽያ እንዲበደመና ብሩፍ ብሩ ውባ ውስጥ የትጂ እግዚአብሔር በብሩህ ደመና ተጭኖ መጥቶ በማይፀንሽ ያደረ ምድር ቅድስት እመቤት ማርያም ሆይ ደስ ይበልሽ አላት። ያቺ ተመልከቱ፣ አሁን ተመልከቱ። በተረገመ መሬት ውስጥ የተባረከች ምድር ማርያም ተገኘች ማለት ነው። ቡርክት አንቲማንስት በጎስቋላው ዓለም ውስጥ ንጽት ምድር ተገኘች። ያችን ምድር አገኘ፣ ሰው አገኘ፣ እግዚአብሔር ያልበደለች ማለትም ማለት መስላችሁ ቀድሞ አዳም በገነት ይዞት የነበረው ንጹሕ አካል ይዛ የተገኘች እመቤታችን ከመምፀውር ጽሩ የገብራ ገብራ አለ። ምን ማለቱ ነው? ከጭቃ እንደሚገኝ ወርቅ፣ ወርቅ ከጭቃ ሲገኝ ጭቃው እንደማይተከተለ ሁሉ የጭቃው ባህሪ እንደሌለበት፣ ከሀና ስትገኝ የሀና መርገም የሌለባት ከሔዋን ባህሪ ተገኝታ የሔዋን መርገም ያላረፈባት ንጽህት እንቁ እመቤታችንን ተገኘች። ንጽህት አዳራሽ ተገኘች። አተረፈልን ዘር እሷን ሰራት፣ አበጃቶ ቀድሶ ሰራት። እሷን የፈጠረልን እግዚአብሔር ይመስገን። አሁን እግዚአብሔር ሰው ሁኖ ሲመጣ ሰው አስፈለገ፣ ሰው ተፈለገ፣ ሰው ፈለገ እግዚአብሔር። ሰው ማን ብቻ ሁና ተገኘች ማርያም። እስኪ ሰው ማርያም ናት በሉ። ሰው ሲጠፋ በዚህ ዓለም አምስት ሺህ አምስት መቶ ዘመን የሰው ባህሪ የሰው ባህሪ ጎስቁሎ ምን ሆኖ ነበር ብትሉ ወኮነ ከመንስሳ ብሎ ዳዊት መልሶላቸዋል። እንስሳ ሁኗል አለ። ሰው ጨርሶ ባዳ ምክንያት ሰው እንስሳ ሆኗል። ሰው እንስሳ ከሆነ እግዚአብሔር ከእንስሳ ሰው አይሆን። እንግዲያ ምን ምን ያገኝ ሰው ማን አገኘ? ማርያም ሰው ሆነች። ሰባቱን ባህሪ እመቤታችን ቀድሳ ሰው ሆና ተገኝ። ስለዚህ ጌታ ሰው መሆን እፈልግ ነበረ። እንዲያው ሰው ላገኝ ሰው ማን ነው ሲል እኔ ያለው ብላ ሰውን ወክላ የተገኘች ብቸኛ ብቸኛይቱ ሰው እመቤታችን ብቻ ናት። የሰውን ባህሪ ወክላ የተገኘ ለዚህ ነው ትምክ ተዘመድነ ያሰኛል። የባህርያችን መመኪያ ማለት ሰው እኮ ተበላሸ፣ ሰው እኮ ጠፋ፣ ሰው ሞተ፣ ሰው ጎሰቆለ ሲባል ሰውማ እኔ ያለሁ ብላ የተገኘች እስማ አፍቀረ ንጉሥ ስነኪ የተባለች ውበቷን ወዶ ወደ ምድር እንዲመጣ ያደረገች ብቸኛይቱ ሰው እመቤታችንን አገኘ። ስለዚህ ሁላችንም እግዚአብሔር ወደ እኛ እንግድነት ሲመጣ በምን ቤት እንቀበለው? ስትሉ በፈቃድ አቡሁ ወረደ ሀበ ማርያም ታንገደ ብሎ ሊቁ ይመልሳል። ከመ ቤታችን ቤት ተስተናገደ እስኪ በሉ ከመ ቤታችን ቤት በሉ ምን አለ ተስተናገደ። እኛ ሁላችንም እግዚአብሔርን የተቀበልንባት እግዚአብሔርን ያስተናገድንባት በቂ አዳራሽ ወላዲተ አምላክ ናት። ለእግዚአብሔር የበቃችው እኔ ይገርመኛል አንዳንድ ጊዜ እንዴት ማርያም ስንታችን ትችላለች? እሷ አምላክ አይደለች፣ በየቦታው ማርያም ማርያም ማለት ይላል ሰው። ነውር እኮ ነው። እንኳን እኛን እግዚአብሔር እንችላለች። ጋይጣ ላይ ደረስ እኮ ነው መንጦ ላይ ስፌት እኮናል። ለእግዚአብሔር ያልጠበበችው ለእኛ ልትጠበነ ነው እንዴ? እግዚአብሔርን ከነሰራዊት እሱ በምድርና በሰማያት መልቶ እያለ እንዛሃለው ውስተከር ሰሙ ለሊሁ ይመል ሰማየ ወምድረ፣ እሱ በእናቱ ማኅፀን እያለ ሰማይን ምድር መልቶ ነበረ። ቅዱስ ያሬድም ቅዱስ እንዳለው እንዘያርቅ መንበረ ስባት ይሁ ከክብረ መንግስቱ ሳይጎድል ደግሞ ያይቆብዝ ስሩቅ በመንክርትትና ወረደ ሀብየተ ሀብየነ በሚያስደንቅትትና መጣ ለሱ በቃችሁ እንዴት ያለች እናት ናት እንዴት ያለች አዳራሽ ናት እንዴት ያለች ሰማይ ናት በእውነቱ ወዲ መንበሩ ወዲ እናቱ ወዲ አሳዳጊው ወዲ አዛዩ ወዲ የታቀፈችው ወዲ የምታማክረው እንዴ ልጅ አሳዳጅ አምላክን ያሳደገች እኔን የምታሳደገኝ ምን ይደንቃል እግዚአብሔርን አሳድጋ አብልታ መሴሰ የኩለ እሱን አጥብታ ካሳደገች እኔን ለማሳደግማ ማን መንቁብ ነገር ነኝ? ዓለምን ለመመገብ ምንቁብ ነገር ነው። አምላክን የመገበች እኛን መመገብማ ምን ምን ምን ጠባብ ነገር ነው። ይህንንማ እኮ ገበር የሚያደርገዋል ገበር የሚያበላል። እንኳ ምን መቤታችን እሷን የፈጠረልን እግዚአብሔር የተመሰገነ ይሁን። ስለዚህ መቤታችን በደንብ ልብ ብላችሁ የምትሰሙ በዚህ የነገረ ልደት ድርሻ የእመቤታችን ድርሻዋ ምንድነው ስትባሉ፣ ንጹህ አካሏን ይዛ መቅረብ ነው። ንጹህ አካሏን ይዛ መቅረብ ሰው ሁና መገኘቷ። በዚህ ምክንያት እኛን ወክላ በመገኘት የድነት ተሳትፎ አድርጋለች። መድኃኒታችን ማን ነው ብትሉ፣ መድኃኒታችን ክርስቶስ ነው። ፍጡር መድኃኒት አይደለም። መድኃኒት እግዚአብሔር ነው። መድኃኒቱ ግን የተሠራባት መሣሪያ ሁና የተገኘችው እመቤታችን ናት። ስለዚህ እንላታለን መሠረተ ሕይወት አንደኛ። እንዴት እመቤታችን እንደካሰችልን ተመልከቱ። ያች ሔዋን፣ ያቺ ሔዋን ድንግልናዋን ስታፈርስ በምን የጆሮ ድንግልናዋን አፈረሰች፣ ለዲያብሎስ። እመቤታችን ግን ገብርኤልን ሰማች፣ ያቺ ዲያብሎስን ሰማች፣ በለ ሰማች፣ በጆሮ ካሳ፣ ካሳ ያስፈልግ ነበረ። ይውላችሁ፣ ሴቶችም ልብ በሉ። የሴት እኩልነት ያረጋገጠላችሁ መንግስት እንዳይመስላችሁ እመቤታችን ናት። እማምላክን እሷ ናት ያመል። ቀድሞ ወንዶች ይመኩባችሁ ነበር፣ እናንተ ክፎች ዲያብሎስን አዳምጣችሁ ያጠፋችሁን ስትሎ፣ አሃ ገብርኤልን ሰምታ ያዳነቻችሁ እኮ ሴት ናት። ብላችሁ እንድትመኩ ያደረገቻችሁ እኮ እመቤታችሁ። በሴት የመጣውን ዕዳ በሴት አራቀው እግዚአብሔር። ተመልከቱ፣ ሌላ መሳሪያ አልፈለገለትም። በሴት ይመጣ፣ በሴት አራቀው። በመላክ የመጣውን ስህተት በመላክ መላኩን ላከና አጓዶ እኮ ነው። ለዚያው እኔ አምላክ ነኝ እኔ እግዚአብሔር ነኝ እናት ትወኛለች ትወኛለች አላለም። አጓዶ ለምኖ መልክተኛ ልኮ እግዚአብሔር እናት ሆኘኝ ብሎሻል ብሎሻል ብሎሻል ብሎ መልአክ ልኮ ነው እግዚአብሔር ቋል እናቱ ያደረጋል። እግዚአብሔር እናቴ ሆኘኝ ብሎ ባማላጀ ላከባት። እኔማ በማልዳት ባጓድዳት ሲያንሳይ ነው በእውነቱ እኛማስ፣ ብንለምናት ከዚያ በኋላ ተመልከቱ። የእናታችን የቅድስት ድንግል ማርያም ያቺ የበለስ ፍሬ ፈልታ ስታጠፋን፣ ይች የህይወት ፍሬ ያፈራችልን ያቺ መላክ ሰምታ ስታጠፋን፣ ይቺ መላክ ሰምታ ዳናችን ያቺ የወደቀውን ይቺ ደግሞ ምን ያለውን እውነተኛውን ብርሃናዊ መልአክ ቅዱስ ገብርኤልን ሰምታ ፈወሰችን። በሴት የመጣውን በሴት በጆሮ የመጣውን በጆሮ እስቲ በሴት የመጣውን በሴት በሉ በጆሮ የመጣውን በጆሮ በሉ በመብል የመጣውን በመብል በሉ በሉ በሉ። በልተን ጠፍተን ነበር። በልተን እንድንድል አደረገን እግዚአብሔር ሥጋውን አብልቶ ደሙን አጠጥቶ ዲያብሎስን ሬሲ መድኃኒተ ተዋግህድ ወጥቶ ዲያብሎስ ይቀጣፊ ሂዶ ለአዳምና ይዋን ምን ብሏቸው ነበር? እግዚአብሔር እኮ ይህንን ፍሬ እኮ ነፍጓችሁ ነው ያልሰጣችሁ ብሎታል። አንት ሊየባ እንኳን በለስ ልነፍጋቸው፣ እስኪ ሥጋዬን ሳበላቸው ተመልከት፣ እስኪ ደሜን ሳጠጣቸው ልግስናዬን ተመልከት። ዋግህድ ቦቱ የዲያብሎስን ውሸቱን ሰው ሁኜ እገልጥበታለሁ አለ። መድኃኒትን አድርቄ ድነትን ሰጥቼ ሥጋዬን ቆርሼ ደሜን አፍስሼ ይህንን ውሸት ፍቅሬን፣ ልግስናዬን ለእናንተ ገልጬ አሳፍረዋለሁ አለ። ቅዱስ ቄርሎስ ምን ይላል? አግ መንግሥተ ሰማያትን እንኳን ገብቶ ለመኖር ለአንድ ሰዓት ትክብሎ ለማየት እንኳን ዓለም ከተፈጠረ ጀምሮ እስከሚጠፋ ያለ ፍጥረት ካሳሁኖ ቢቀርብ አይበቃም ነበር ለዋጋ ይላል። ግን አለ ሰይጣን፣ እግዚአብሔር ሰይጣንን ያሳፍረው ዘንድ ይችን አገር በቀዝቃዛ ውሃ ሰጠን አለ። ተመልከቱ፣ ፍጥረት በሙሉ ቢከፈል ዋጋ የማይመጥናትን አገር እግዚአብሔር በቸርነቱ በቀዝቃዛ ውሃ ሰጠን። ይህን ቸርነቱን ያደረገ እግዚአብሔር ይመስገን። ብፁዕ አቡነ ኤልሳ በረከታቸው ይድረሰን እንጂ ድረሰንና አንድ ጊዜ ምን ሲሉ ሰማቸው፣ እንዲሁ እግዚአብሔር እኮ አሉ ለፍጥረት ሁሉ ሁሉን ሰጥቶ ለራሱ ያስቀረ ቸርነቱን ብቻ ነው።